ግባ ግባ፣ እሱን የቀረ እንዴት ናችሁ? ሀያ ሰላሳ ተጀምሯል ተጀምሯል። እንደዚህ ሞቅ ደመቅ ባለ አዎ፣ እንግዲህ ፋሲካን አሳልፈናል። አሁን ደግሞ ለዳግማ ትንሳኤ እየተንደረደረን ነው። ለዛ ነው የወዛ ከሆነ የጠገበ ድምፅ ነው ይሰማል። የጠገበ ማጨብጨብ ነው። አሪፍ አሪፍ ፕሮግራሞች ተዘጋጅተዋል። በጣም ቆንጆ ቆንጆ ፕሮግራሞችን አሰናድተናል። እንግዲህ ዛሬ ብዙ ነገር ነው የምናደርገው፣ አይደለ? ብዙ ነገር እናደርጋለን። ቁም ነገሩም አለ፣ መዝናኛውም አለ። የበዓል ማግስት እንደመሆኑ ደግሞ ነቃ ነቃ የሚያደርጉ ዘና የሚያደርጉ ዝግጅቶችም ተዘጋጅተዋል። አብራችሁ እንድትቆዩ ብቻ ነው የምንጋብዘው። ማና ማንን? እኔ ትራስ አጽባሃና ጌታውን አሰፋነን እስከ መጨረሻው ድረስ አብራችሁን ቆዩ። የትም እንዳትሄዱ፣ የትም እንዳትሄዱ። ሀያ ሰላሳን እያያችሁ ነው የምትገኙት። እንግዲህ ከዛሬው እንግዶቻችን ጋር መተናል። የዛሬው እንግዶቻችን ወጣቶች ቲክቶከሮች ናቸው። ብዙ ወጣቶች ታውቋቸዋላችሁ ብለን እናስባለን። ያለፉበት ያሳዩት ጥንካሬ በደንብ ብዙ ወጣቶችን የሚያነቃቃና የሚማሩበት እንደሆነ አግኝተነዋል። ብዙዎች ያደንቋቸዋል፣ ይወዷቸዋል፣ ይነጋገሩባቸዋል። አንዳንድ ወንድ ወጣቶች ደግሞ ፍቅር ያዘን እያሉ እየየ እያሉ ነው እስቲ ለዚህም መልስ ይሰጣሉ ብለን ዛሬ እንጠብቃለን። ጥሩ ጊዜ ነው የምናሳልፈው። ክራንክ መለሰና ቤተልሔም መለሰ ዛሬ እኛ ጋር ናቸው። እንኳን ደህና መጣችሁ። በደህና ናችሁ? እንኳን ደህና መጣችሁ፣ ወደ አዲስ አበባም ጭምር ማለት ነው። እንዴት ነው? አንደኛችሁን መኖር ጀምራችኋል? አረ ምኑ ከበዳችሁ? ምንም አልከበዳችሁ? ከቤተሰብ መለየቱ ስምሽ ማን ነው ማለት ምን ማለት ነው የሚለው ጥያቄ በጣም የስለጨሽ ይመስላልብዙ ጊዜ፣ ስለዚህ አልጠይቅሽ። ምን ያውቀዋለሁ፣ ከፈጣሪ ማለት ነው አይደል? ክራንክ ማለት ከፈጣሪ ማለት ነው። በምን ቋንቋ ነው ግን? አሬኛ ይባላል በአሪ ነው አይደል? አዎ። እስቲ በአሪ የሆነ ነገር ብትሉ ደስ ይለኛል። ከጂንካ ጂንካ ነው ተወልዳችሁ ያደጋችሁት አይደለ? በአሪ ቋንቋ እስቲ እንኳን አደረሳችሁ ምናምን በሏችሁ። ያው ፋሲካም ማሳልፈን አሁን ደግሞ ዳግም ትንሣኤ ልንገባር እ። እ እሱም ጃሼ እንኳን አብሮ አደረሰን። ምንድን ነው የሚባለው? ሳ ሲባል እንደዚህ ሲባል ሰው አሁን ከበደኝ። እሺ፣ እኔ እሱም ጃሼ እላቸዋለሁ እናንተ ትመልሱልኝ አላቸው። እሱም ጃሼ እንኳን አብሮ አደረሰን ነው። ቲክቶክ አጨናንቃችሁታል ሰሞኑን፣ በተለይ አዲስ አበባ ገቡ ተብሎ በቃ የዋቸውን እነዚህን ወጣቶች ከክልል ከራቅ ካለው ከዋና ከተማ ራቅ ካለ አካባቢ ተነስተው አሁን ባለሀብት ሆነዋልም እየተባለ ነው። እና በደንብ ለብዙዎች መነቃቃት ሆናችኋል። ይሄን ታውቃላችሁ? ምን ይሏችኋል ሰዎች? ደስ ይላል ብቻ በጣም እንትን ይላሉ። በእኛ ሞት ቤት የሚሆንም ሰዎች አሉ አሉ። አዎ ያው ሶሻል ሚዲያ ላይ መነቃቃትን ያመጣን መሰለኝ፣ ወጣቱ ላይ እንደዚ አይነት ነገር። ግን ይሄን አስባችሁት ነበር እናንተ ስትጀምሩ ገና? ለሌሎችም አስተማሪ ይሆናሉ ብላችሁን የጀመራችሁት? ዘና ለማለት ነው መጀመሪያ። የጀመርሽው አንቺ ነሽ መሰለኝ ቤት። እንዴት ጀመርሽው ቲክቶክ? አስቤበት አይደለም ዝም ብዬ ነው እያየው ምናምን። ከዛ አንዳንድ ቪዲዮ ሰራለው ምናምን። በዛ ቀጠልኩ እዚህ ላይ ደረስኩ። የአንቺ ደግሞ ስም ቤቲ ቢምቦ ይላል። ምንድን ነው ቢምቦ? ቢምቦ ድሮ ልጅ ያለው ኬጂ ስማር ቦርሳዬ ላይ ነበረች አሻንጉሊት ነች ቢምቦ። ቢምቦ እና ቤቲ የሚባሉ አሻንጉሊቶች ነበር አሉ ቦርሳዬ ላይ። ከዛ ከድሮ ጀምሮ ምላቸው አንድ ላይ ቤቲ ቢምቦ። ቪዲዮ እየሰራው አጠፋ ነበር ድሮ ገና ቲክቶክ ሲጀምር። ይሄኛው አካውንት ይላል። ብዙ አካውንት ነበረኝ ድሮ እኔ ፎስቱ ማድረገው ጓደኞች ጋር የምታይበብዛት የክላስ ጓደኞች ነው። ከዛ አንቺም ጀመርሽ ቲክቶክ ምናምን ሲሉኝ አጠፋለሁ። አፍረሽ ማለት ነው። አካውንቴ ነው ለነው የማጠፋው የነበረው። ኧረ ተይ። ከዛ በቃ እቺ እቺን አላጠፋትም ምናምን ብዬሽ ነው የከፈትኩት እቺኛ። ከዛ ቀጠልኩበት በቃ። አንዳንድ ቪዲዮ ሰራበታለሁ፣ አሪፍ እየሆነ ሄደ። ከዛ ፈመስኩ ፈመስኩ ፈመስ ኮሜንቶች ያው ይሰጣሉ እናንተ ቪዲዮ ውስጥ እነዛን ኮመንቶች ስታዩ ምንድን ነው የሚሰማችሁ ኖርማል በብዛት እኔ ኮመንት አላየንም አታዩም ለምን ሄት ነው አብዛኛው ሄት ኮመንት ነው የጥላቻ ኮመንት ነው ፕሮናውንስ የምናደርገው ምናምን በሱ ነው በብዛት በአማርኛ እንትኑ ነው አይ ቲንክ ፈና ፈ ይለያያል አሁን ሰሞኑን ራሱ ያየሁት ነበር የሰራ ደግሞ በራሱ ደስ የሚለው ነገር ባለሽ ሰዎች በሚነግሩሽ ነገር ትቀልጅበታለሽ ያንኑ ራሱ ወደ እንትን እንቀየራችሁት ማለት ነው። ወደ ስራ ነው የቀየራችሁት። ምን ይሰማችኋል ስለ ኮሜንቱ ብዬ ስል፣ ቀድሜ ሰጠየቃችሁ ምንም ያላችሁ። እንዴት ምንም አለመሰማት ይቻላል? ይሄ እኮ በጣም ጥንካሬ እኮ ነው። ኮሜንት ያለው እኔ አነባለሁ ምናምን። ኖርማል ነው ይሄ የጥላቻም። ሰውን ይሄ በአካል በሰውነት ምናምን ብዙ የሚነገሩ ነገሮች አሉ ሶ እነሱ ነገሮች አሁን እናንተ ጠንካራ ስለሆናችሁ ነው እንጂ አንዳንድ ሰዎችን በጣም ቅስም ይሰብራሉ፣ እና ቤታቸው እንዲሸሸጉ እንዳይታዩ በቃ ያን ነገር እንዲካሉኝማ ላቁሞ የሚሉ ብዙ ወጣቶች አሉ። ለመጀመር አስበው ገና አንድ ቪዲዮ ከመስራታቸው ስድቡ አቅማቸውን ጎድቶት የሚያቆመው አሉ። ይሄ እናንተን ግን ብዙ አልጎዳችሁም እንደማየው ነገር ምንም አይመስለንም ነው እያላችሁ ያላችሁት። ለነዛ ሰዎች ማለት የምትፈልጉት ነገር አለ? እንደዚህ ለሚኮምቱት ወይም ደግሞ ይህንን ፈርተውም ደግሞ ወደ ውጭ ለመውጣት ላልፈለጉ ወጣቶች፣ ያው ካመናችሁበት፣ ያው ሰው ምንም አለ ምንም አይምሰላችሁ ነው የምለው። ቤቲስ? አትስሟቸው። ጆሯችሁን ድፈኑት ነው ድፈኑትና ቀጥሉ፣ ቀጥሉ። ከሁለት ዓመት በፊት ነው የጀመርሽው ቲክቶክ 2023 ላይ። ክራንክስ አንቺ ደግሞ ከአንድ ዓመት በፊት አንቺ በጀመርሽ በዓመቱ ማለት ነው የጀመረችው። እድሜም እንደዛ ነው የምትለያዩት አይደል? አንቺ በአንድ ዓመት የምትበልጫት አንቺ በተወለድሽ በዓመቱ ማለት ነው። ስታገቡስ አንቺ ባገባሽ በዓመቱ እንደዛ ነው ያሰባችሁት። እሱ አሪፍ ነገር ነው። ስትማሩ አንድ ላይ ነው የተማራችሁት አይደል? አንድ ክፍል እኩል ሆናችሁ እና ቀውጤ ነበር አሉ ትምህርት ቤት በጣም በጠዋጭ ነበራቸው። ጨዋ ናችሁ። ጎበዝ ተማሪ እንደሆናችሁ ሰማው። ክራንክ ከአንድ እስከ ሶስት ነው የምትወጪው? አ ምንድን ነው ማለት ቤት ውስጥ ምን የተለየ ነገር አለ ማለት፣ እንደዚህ ጎበዝ እንድትሆን ያደረጋችሁ ምንድን ነው? ያለው ትምህርታችን ላይ እንድናተኩር እናንተ አድርገን ነው ያደግነው። ወላጆቻችን አልተማሩም፣ ብዙ አልተማሩ አባቴ እስከ ስምንት ምናምን የተማረው፣ እኛ እንድንማር ይፈልጋሉ። በደምብ ትልቅ ነገር እንድናስብ ምናምን እየተደረገ ነው ያደግ ምክር ምናምን አለ። ላይክ ማታ ማታ አባታችን በጣም ነው የምንቀራረበው ምናምን፣ እናታችንም ጋር በጣም ነው ያበረታቱን። እንደ ጓደኛ ምናምን ነው የምንቀራረበው፣ የምንፈልገውን ነገር እናገራለን ምናምን። ቲንክ እሱ ሞር ረቶናሉ ያስባለሁ በጣም በጣም አሪፍ ነገር ነው እንግዲህ፣ ወላጆች ትምህርት ስላላገኙ የእነሱን ማጣት በእናንተ ተበቀሉት ማለት እ አንድ ያየሁት ነገር ትንሽ አይናፋር ናችሁ። አሁን ካሜራ ላይ ምናምን በቲክቶክ ሳይኮ አሁን በተለይ ቤቲ ምንድን ነው? ያስፈራል ካሜራው? ሀሳብሽን ማለት ቪዲዮ የምትሰሪያቸው ሀሳቦች በጣም ነው የሚገርሙኝ ብዙ ሰዎች ከየት ነው የምታመጪው? ሰፈር ውስጥ ከማየው ነገር የተለያየ ነገር አይደለም እኮ ላይክ ሪሉን ነው የምናገረው እንጂ ያው ሰፈር ውስጥ ከማየው ነገር ምናምን በብዛት እና ቲክቶክ ላይ ስክሮል እያረኩ ከማያቸው የታዘብኩትን ነገር ነው በቃ። እዛው ጋር ታስቢዋለሽ፣ እዛው ጋር ትሰሪዋለሽ። ደግሞ እንደማየው ነገር መዘጋጀት የለም ይሄ ሜካፕ አድርጌ ልብስ ቀይሬ የለም። ለምንድን ነው አንደኛ ኮንተንት ካሰብኩበት ይጠፋብኛል። ላይክ ስራ የሰራው ምናምን ከሆነ ከመጣለኝ በቃ ካሜራ ምናምን ሰራለሁ። ፎቶ ለምን እንነሳለን? አ ለምን ፎቶ አንቀመጥም? ፎቶ ለምን አንተኛም? ስል እስኪ አንዳንድ የሰራሻቸውን ቪዲዮ አስታውሽ ይሄ አይተሽ ታዝበሽ በደንብ ጭንቅላት ውስጥ የቀሩ የኢትዮጵያ ፊልሞች ስማጥች የነበረው የሆነ ጊዜ አንድ አይነት ናቸው በብዛት እና እሱን እስከ ፓርት ስሪ ምናምን እያልኩ የሰራው ነበር። በዛ ብዙ ሰዎች እንትን ብለው ኧረ ተይ አንድ አይነት ናቸው እንዴ ሌባ ከተባለ ሌባ ሌባ ያለው ፊልም ብዙ ልጅ ካለ ልጅ ያለው ብዙ ልጅ ልጅ የሚል እና ሀሳብ ስታወሪ አልሰማሁሽም ብዙም። አንቺ ሌሎች ኮንቴንት ምን ላይ ነው? የማደርገውን ነገር ምናምን ነው ላይ ላይፍ ስታይል ነው የሚባለው ላይፍ ስታይል ነው። አዎ የአንቺ ላይፍ ስታይል ነው። ቪዲዮ ደግሞ እያየሁ ነበረ። ብዙ ወጣቶች ፍቅር ያዘን እያሉ ነው ከእናንተ እ እ ነው እንደ ይመችል አይታችሁታል? አዎ እናየዋለን። ሜንሽን ምናምን እናደርጋለን። እሺ አልፈምስ ያላት ነፍስ ነች። አልፈምስ ያሉ ነፍሶች ናቸው እንጂ እውነተኛ አይደሉም። አይ እውነተኛ አይደሉም። እኔ ጋር ግን በምን ታውቃላችሁ? እውነት ቢሆን አይ ለኮንተንት ምናምን ነው እንጂ እውነተኛ የመጣ የለም። የለም። አይ ሚዲያ ላይ የሚያወሩት በብዛት ውሸት ነው ውሸት ነው ሙሉ ውሸት ነው። ግን በዲኤም የመጣ የለም ማለት በቴክስት ምናምን በውስጥ፣ በደም ይመጣል። ይመጣል። እና ምን ትላላችሁ? ምንም ምን ጠጣ አይታችሁ ዝም። ጭካኔ ነው ጭካኔ ነው። መልስ መስጠት እኮ አለባችሁ። ለጊዜው እንደዚህ አይነት እንትን መግባት አንፈልግም። ጥያቄ አንቀበል ቲንኪ ጥያቄ አትቀበል ፍቅርም ቲንኪ ዘግተን ነው ገና ነው ነው ሀሳቡ ትንሽ በደምብ ገና ነው ማለት ብዙ ማስተካት የምትፈልጉት ነገር አለ የምትጨርሱት ነገር አለ። ስለዚህ አሁን ለጊዜው የፍቅር ጥያቄ አንቀበልም ነው። አዎ ፍቅረኛም አንፈልግም። ቲክቶክ አሁን ምን ያህል ገቢ ያስገኛል? እናንተ ጋር አሪፍ ነው። በጣም አሪፍ ነው። ይነገራል አይነገርም እንዴ? ምን ነው፣ እኩል እኩል፣ አይነገርም፣ ግን አሪፍ ነው። አሪፍ ነው በሚለው እያዘለን፣ የመጀመሪያው የቲክቶክ ገቢ ምን እንዳደረጋችሁበት አስታውሳላችሁ? እኔ መጀመሪያ ከቲክቶክ ያገኘሁት የላይቭ ነው። ላይቭ ላይ ላይቭ ሰራ ነበረ። ከዛ በጊፍት ምናምን ያገኘሁትን አወጣሁት እና ጥጃ ገዛሁበት። ሁለት ጥጃ ጥጃ ቢዝነስ ማለት አሁን ጥጃዎቹ እንዴት ናቸው? አደጉ፣ እነሱም ገና ይወልዳሉ። ወንዶች ናቸው፣ ይታረሳሉ፣ ያርሳሉ። ዋው ማለት ምን አስበሽ ነው ጥጃ የገዛሽው? የገበሬ ልጅም አይደለም አባቴ እንትን ብሎኝ ምናምን በብሩ ጨምሮበት ምናምን ነው ይገዛል ከዛ አድገው እንግዲህ እነሱ ደግሞ መሬት ሌላ ምርት ያመጣሉ ማለት ነው ታናሽ እንደዚህ ነው ምን ገዛሽ ግን አጭር ጥያቄ ጠይቃችኋለሁ አጭር መልስ ትመልሳላችሁ አላወራ ስላላችሁ አጭር አጭር ላድርግላችሁ ከሰዎች ጸባይ አንዱን የማጥፋት እድል ቢኖርሽ ምን አይነት ጸባያቸውን ታጠፊዋለሽ አይናፋርነታቸው ራስሽ አይናፋርነአደለው አይናፋርነትን ታጠፊ ነበር ፍራቻን ፍራቻን ኮንፊደንስ ማጣት ምናምን ነበር አንቺ እኔ ስንፍናን አጠፋው ነበር ስንፍና በስ በጣም እናንተ፣ እንደው እድል ቢሰጣችሁ ጥሩ ነው እንደው ይታጠፉልኝ። እሺ በጣም የምትፈሪው እንስሳ ምንድን ነው? እባብ እና አይጥ። አንቺ አይጥ የምትፈሪው? እንዲህ አይጧል ፈራሽ እንዴ? ምር ከሰዎች የሰለቻችሁ ባይጠይቁም ብላችሁ የምታስቡ ጥያቄ ነው። የስምሽ ትርጉም ምንድን ነው? ብዙ ጊዜ ተናግሬያለሁ። እኔም ተናግሬያለሁ። ከደም ግ ስገባ ብያለሁ። እንትን በብዛት ጂም ግቢ ምናምን ያለው እንትን ይሉኛል፣ ስፖርት ስሪ ምናምን ምናምን እኔ ስፈልግ ነው የምሰራው። ስለዚህ አታስጨንቁኝ። ለአንድ ቀን ስልካችሁን ከምትቀሙና ለአንድ ቀን ምግብ ከማትበሉ የትኛው ይሻላል? ስልኬን ብቀማ ይሻለኝ። ስልኬን ብቀማ ይሻለ በምግብ አተደራደሩ አንድ ቀን እኮ ነው። ስልክ ችግር የለውም። የእውነቴ ነው ይዘ መጥቼ አንድ ቀን ምግብ ይምጣና፣ እሺ። የመጨረሻው ከማታገኙት ሰው ቅልጥ ያለ ፍቅር ከሚይዛችሁና፣ አንድ ወር ሙሉ የሚያስፈራህል ነው ከምታዩ

ያ እንግዲህ በህልሜ ምላሴ ነክሻለሁ ብለሽ ነበር አይደል? ሰው በየቀኑ መንከስ ይሻልሻል። ስለዚህ ቅልጥ ያለው ፍቅር ይሻላል። እሺ እንግዲህ ቲክቶከሮችን ጠርተን ጌም ሳንጫወት አንለያይም ብለን ቲክቶክ ላይ ሲዘዋወር ያገኘነውን አንድ ጌም ልናጫወታቸው ልንጀምር ነው። ይህንን ጌም ታውቁታላችሁ? ከሰው ገት እና እንዴት ነው ጎብዝነት ታይኝ። እንግዲህ እናይሻለን ጉብዝናሽን። ጌሙ ምንድን ነው? በአንድ እጃቸው ሳሙና ይይዛሉ፣ በአንድ እጃቸው ከረሜላ ይይዛሉ። ከረሜላ ሲባል ከረሜላውን ይልሳሉ፣ ሳሙና ሲባል ሳሙናውን ያሸታሉ። እንዴት ነው ማኔጅ አድርገው አስበውበት፣ እኛ ቶሎ ቶሎ እንላለን፣ ይወጡታሉ የሚለውን እናያለን። እንጀምር ነው አንድ፣ ሁለት፣ ሶስት። ከረሜላ፣ ሳሙና፣ ከረሜላ። እዛው አትያዙ። ትንሽ ራቅ አርጊ። እዛው ቀጥ አርጋ ይዘው እሱ አሁን በደንብ ተከትላለች እየሰራች ያለ እንደዚህ አርጊ፣ እንደዚህ ከዛ ትመልሻለሽ። እዛው ከረሜላ፣ ሳሙና፣ ከረሜላ፣ ሳሙና፣ ከረሜላ፣ ሳሙና፣ ከረሜላ ሳሙና ከረሜላ ሳሙና ሳሙና ሳሙና ከረሜላ። አሁን ተቀያየሩ እጃችሁን ቀይሩት። ከረሜላ ሳሙና ከረሜላ ሳሙና ከረሜላ። ጎበዝ ናቸው። አንቺ በተለይ ጎበዝ ነሽ። አንቺም በመጨረሻ እኮ ነው የተሸነፍሽው። አሁን የምናደርገው ጌም ምንድን ነው? የቲክቶክ ትሬንዶች አሉ አይደል? ዳንሶች፣ ዘፈኖች እነሱን እንከፍትና ምን ያህሉን ያውቋቸዋል፣ ምን ያህሉን እናውቃቸዋለን ብለን ቼክ እናደርጋለን። እኔም እንዳቅሜ እሞክራለሁ፣ እንደምሸነፍ ባውቃው። ይከፈትልናል ሙዚቃ፣ ከዛ በኋላ ዳንሱን ታሳይናለሽ ወይም ታሳዩናላችሁ። የቀደመ ያወቀ ሰው ማለት ነው። ተዝና ነው አንድ ለዜሮ ተዘርዘር እሺ አይ እኔማ እንደውም በደንብ ነው እና አሁን ማነው እሺ የቀደመ አንቺ ሶስታችንም የምንበለው

በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ ከክራንክ እና ከቤቲ ጋር አሪፍ ቆይታ አድርገናል። እናንተም እንደተዝናናችሁበት አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ፋሲካን አክብረናል፣ ደግሞ ለዳግማ ትንሣኤ እየተንደረደር ነው። ለዛ ነው ነቃ ፈካ ያለ ጥሩ ቆይታ እንድናደርግ የፈለግ ነው። እንግዲህ ስለመጣችሁ ደስ ብሎኛል በጣም እኔ። እናንተስ፣ በርቱ፣ ጠንክሩ። እንግዲህ ከፍ ወዳለ ቦታ ደርሳችሁ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ሀያ ሰላሳ ይቀጥላል። እኛም እዋ አዋ እያለ ቻው እንላችኋል።